መንታ መንገድ ከሚለው ታሪክ ክፍል አስራ አምስት ሀዩዬ እንደሷ ቆንጆ ልጅ ወልዳልኝ ሆስፒታል ከተኛች በኋላ በሐኪሞች ፈቃድ ወደ ቤተሰቦቿ ቤት ውስጥ ወሰድናት። እናቷ ሁሉንም ነገር አዘጋጅተው ጨርሰው ነበር። ገንፎ ለሀዩ ይሰራል። መክፊራ በሷ እያሳበበች ትበላለች። የኔና የመክፊራ የሰሞኑን ትርርባችን በገንፎ ጉዳይ ላይ ነው ፓምፐርስ ምናምን ከመግፊራ ጋር ሆነን ገዝተናል። መግፊራ ሆን ብላ ሰራፊም አስገዝታ መሳቂ አደረገችኝ። ለካ እስከ ስድስት ወር ከጡት ሌላ ምንም አይነት ምግብ ለህፃናት አይሰጥም። ሀዩዬን ልጃችንን ስታጠባ አየኋት። የሆነ ልብ የሚይዝ ነገር አለው። ልጇን ስትንከባከብ በጣም ደስ ትላለች። በሰባተኛው ቀን ሁለት በግ አረድን፣ ሰደቃ ወጣን። ሰደቃ ማለት ምጽዋት ማለት ነው። በሃይማኖታችን መሰረት ልጅ በተወለደ በሰባተኛው ቀን የሚደረግ ይህ የምጽዋት ዝግጅት አቂቃ ይባላል። በነገራችን ላይ ለልጃችን ስም ለማውጣት በጣም ብዙ ክርክር ነበር የተፈጠረው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ የቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላሂ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተገኝቻለሁ። ቆይታችሁ ከኔ ጋር ይሁን። መጀመሪያ ራሄል እንድትበላ ፈልጌ ነበር፣ ግን የሀዩም የኔም ቤተሰቦች በራስ ላይ ሀዘንን ማባባስ በራስ ላይ በራስ ላይ ሐዘንን ማባባት አያስፈልግም ብለው ተቆጡኝና ተውኩት። እንደውም የሀዩ እናት ለሀያትም ስሜት አስብ እንጂ ማትፈልጋት እንዳይመስላት ነበር ያሉኝ። ሀዩ ብዙ ነገር ስላደረገችልኝ ስሜቷን መጠበቅ ይኖርብኛል። ራሄልን ለመዘከር ሆቴሉ ይበቃል። ብዙ የስም ምርጫዎች ከቀረቡ በኋላ መጨረሻ ላይ ራህማ የሚለው የእኔ ምርጫ ተቀባይነት አገኘ። እኔ ራህማ እንዲት ትባል የፈለግኩት ከራሄል ሞት በኋላ የነበርኩበት መጥፎ ሁኔታ አልጋ ላይ የነበረኝን ያለመረጋጋት ችግርና ና ጥፌን ችላ ለኖረችው ውዷ ሚስቴ ሀያት ስጦታ እንዲሆን በማሰብ ነው። ነቢዩ አዩብ በሽታ ሲፈራረቅበት ሀብቱ ሁሉ ሲወድም እና ሌሎች ሚስቶቹ ትተው ሲሄዱ በጽናት ከጎኑ የቆየችው አንዷ ሚስቱ ራህማ ብቻ ነበረች። እናም የኔ ልጅ ከብዙ ችግር በኋላ የተገኘች ናትና የሚስቴን ትዕግሥት ለመዘከር ራህማ አልኳት። ራህማ ማለት እዝነት ማለት ነው። ሀጅራ፣ እስክንድር እና የሪቾ ቤተሰቦች ቤት መጥተው ሀዩን አራስ ጠይቀዋታል። በነገራችን ላይ ሀጅራ ታጭታለች። በቅርቡ ማግባት አይቀርም። የአክስቴ ልጅ እና የውዱ ጓደኛዬ ሰኤድ ሚስት ኢማን ሰሞኑን ከነሀያት ቤተሰብ ቤት ጠፍተው አያውቁም። ኤስራ እና መርየም ቤታቸው አድርገውታል። ከመግፊራ ጋር ሆነው ሀዩን ያዳብሯታል። እናቴም ከአባቴ ሞት በኋላ ትንሽ ስርዓት ይዛለች። ከአክስቶችም ጋር ታርቀዋል። ምግብ እየሰራች ለሀዩ ይዛላት ትመጣለች። ከምር ልጅ ግን የደስታ ምንጭ ነው። ስራዬ ማታ አይኗን እስከማይ እንዴት እንደምጓጓ። በእርግጥ ለሀዩዬ ያለኝን ፍቅር በጣም ጨምሯል። ጊዜው በሀዩ ፍቅርና በራህማ ጨዋታ ታጅቦ ነጎዴ። ራህማዬ ሁለት ዓመት ሞላት። የራሄል ሆቴል ግንባታው ተጠናቀቀ። አጠቃላይ እቃዎቹን ሳይጨምር ለግንባታ ብቻ አስር ሚሊዮን ብር አውጥተናል። በእርግጥ ቢዝነሱ አስተማማኝ ስለሆነ በዓመት ውስጥ ይመልሰዋል። በዛ ላይ ሀዩን የመሰለች የምርጥ ጭንቅላት ባለቤት ናት የምታስተዳድረው። የውስጥ እቃዎቹ ከውጭ ካስመጣንና ሀያት ሰራተኞችን ከቀጠሩ በኋላ የሚመረቅበት ቀን ደረሰ። ሆቴሉ በአክሲዮን የተከፈተ ነው። የእኔ ቤተሰብ፣ የሀያት ቤተሰብ፣ የራሄል ቤተሰቦች፣ እስክንድር፣ ሰኤድ እና ሀጅራንን ባልደራዎቹ ትልቁ ድርሻ ግን የኔና የሀዩ ቤተሰቦች ነው። የሆቴሉ የቦርዲፍ ስብሰባ እኔ እንዲሆን ተወስኗል። ሆቴሉ በስራ አስኪያጅነት ደግሞ ሀያት ትመራዋለች። ምክትል ስራ አስኪያጅ ልምድ ያለው ሰው ነው። ሀጅራና እስክንድርም ውስጥ ላይ የኃላፊነት ቦታዎችን ይዘው ይመራሉ። ከምርቃቱ በፊት የማስታወቂያ ክፍላችን ሆቴላችን በተለያዩ ሚዲያዎች ላይ እንዲተዋወቅ አደረግን። እነ ሀያት በስራው በጣም ተወጥረዋል። እኔ እንኳ የራሴን ስራ ስለምሰራ በሳምንት አንዴ ነው ሪፖርታቸውን ለማዳመጥ የሚሄደው። ጠዋት ቢሮ ስገባ ጸሐፊዬ ሞጆ ደረቅ ወደብ ላይ ስላሉ እቃዎች ካወራችኝ በኋላ አንድ ደብዳቤ ሰታኝ ወጣች። ከራሄል ሆቴል ይላል እነ ሀያት እንደላኩት ገመትኩ። ከፍቻ ነበብኩት። የራሄል ሆቴል የምረቃ ሰነ ስርዓት በቀጣዩ ሳምንት እንደሚደረግ ይታወቃል። በመሆኑም ሆቴሉ የራሄል መታሰቢያ እንደመሆን በምረቃ ሰነ ስርዓቱ ላይ ስለ ራሄል የሚዳስስ አጭር ጽሑፍ መቅረብ ይኖርበታል። ስለሆነም እንዴ ሆቴሉ የወርድ ሰብሳቢነት በእለቱ ይህን ሀሳብ ባካተተ መልኩ የመክፈቻ ንግግር እንዲያደርጉልን በአክብሮት እንጠራ እንጠይቃለን ከሰላምታ ጋር ይላል። ከስሩ የሀያት ፊርማ አለው። ረዥም ሰዓት ብቻዬን ሳኩ። ለምን ሳኩ? ሀዩ ለኔ ደብዳቤ መጻፏ ገረመኝ። እሷ ስራ ላይ ቀልድ አታውቅም። የሆቴሉ ምረቃት ሲጠጋ ሀያት ስራ ስለበዛባት አንዳንዴ አስፈቅዳኝ እዛው ታድራለች። ራህማን ሁሌም ስራ ስትሄድ ይዛት ነው የምትሄደው። አንተ እኔን እንጂ እሷን ማቀፍ አትችልበትም ትላለች ሀዩ። ለነገሩ ራህማ መራመድና ትንሽ ትንሽ መናገር ጀምራለች። ከብዙ ውጥረት በኋላ የራሄል ሆቴል ምረቃት ደረሰ። የዛን ቀን ሀዩ ሆቴል ስለነበረ ያደረችው ከኤስራ እና ማማ ጋር ሄድኩ። መሬም ከባሏ ጋር ሄዳለች። የሆቴላችን በር ላይ ስደርስ ድባቡ ለየት ያለ ነው። መኪናዬን የሆቴሉ ፓርኪንግ ጋራ ቆምኩ። ወደ ውስጥ ገባን። ሱፍ የለበሰ ወጣቶች ወዲያው እየተቀላጠፉ ወደ ሆቴል አዳራሽ ይዘውን ሄዱ። ብዙ ሰው አለ። አዳራሹ ጋር ስንደርስ ሀዩ በሩ ጋር ቆማ እንግዳ እየተቀበለች አገኘኋት። ሰላም ካለችኝ በኋላ ኮሌታዬን አስተካክልልኝ፣ አስተካክላልኝ ወደ የተዘጋጀልን መቀመጫ ወሰደችኝ። እንግዳው ሁሉ ቦታ ቦታ ከያዘ በኋላ መድረክ መሪው ወደ መድረክ ወጥቶ የእለቱን ዝግጅቶች አስተዋወቀ። ከዚያም ሀያትን ወደ መድረክ ጠርቶ እኔን ንግግር እንዳደርግ እንድትጋብዘኝ አደረገ። እንግዲህ የቦርድ ሰብሳቢው በስራ አስኪያጅ መጋበዙ ነው። ሀዩ ስታወራ አንቱ እያለች ነበር። እኔ ሳቄን ለመቆጣጠር እየታገልኩ ነው። መድረኩ ላይ ወጥቼ ንግግሬን ጀመርኩ። ሁሉም አፉን ከፍቶ ያዳምጣል። ዛሬ በዋናነት በስራ አስፈጻሚዎቻችን ብርታት ብርታት ሆቴላችን ለመመረቅ በቅተናል። ግን መርሳት የሌለበት ሆቴሉ ትናንት አብረን በአንድ ጎዳና ላይ ስትጓዝ የነበረችው ብዙ ህልም የነበራት ጓደኛችን መታሰቢያ መሆኑ ነው። የራሄል ውበት በሆቴላችን አይነግቡነት ይገለጻል። የሰላ ብዕሯን የማስታወቂያ የስራ ብዕሯን የማስታወቂያ ቡድናችን ተቋማችን ያስተዋወቁበት ለሰው የነበራትን ፍቅር ሰራተኞቿን እርስ በእርስ ይወደዱበታል። እሷን መልሰን እሷን መልሰን ማግኘት ባንችልም ሆቴሉ ትልቅ ደረጃ በማድረስ ከፍ አድርገን እንዘክርላታለን። ራሄል ሆቴል በይፋ ተከፍቷል አልኩና ከመድረኩ ወረድኩ። ታዳሚው ያጨበጭባል። የመንግሥት ባለስልጣናት ዲስኩራቸውን ከሰሙ በኋላ ታዳሚው ሆቴሉን እየጎበኘ ተደረገ ይጎበኝ ተደረገ። በየኮሪደሩ ላይ የራሔል ፎቶ በሚያምር ፍሬም ተሰቅሏል። አንድ ጥግ ላይ ደግሞ የራሔል የተመረጡ ግጥሞች። በልዩ ዲዛይን ተሰርተው ግድግዳው ላይ ተሰቅለዋል። አይኔ አንዱ ግጥም ላይ አረፈ። መንታ መንገድ ይላል ርዕስቱ። መንታ መንገድ ፊት ቆሞ ፈራጁ ምርጥ የተባለ ከመንገዶቹ ግራውን መንገድ እየወደደ ለሃይማኖት ሲል ቀኙን መረጠው ቀኝ በጎ ነው ሲባል የሰማ ነገውን ብሎ ግራውን ያማ ሚስኪን አፍቃሪ ፍቅሩን ተቀማ ግራው ፈራጁን ማግኘት ቢነፍክ ፈገግታ ሰጡት ለቅሶ የሚሸሽግ። ሳቀ ሳቀና አንብቶ አንብቶ ፈራጅን ሲያልም ውሎ አምሽቶ ተስፋ ሲቆርጥ ፈርሶ አደረ ከጠራበት ከህይወት ቀረ። ይህ ግጥም ራ